ጉዳዩ ከተፈጠረ ሶስት ቀን ሆኖታል። ነገር ግን የልጁ ገዳይ እስከሁን ድረስ በህግ ስር እንዳልዋለ የሟች ቤተሰቦች መልእክታቸውን ለሳውዲ መንግስት አስተላልፈዋል። አሰላሙ አሌይኩም ረህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሆን ያለው አልሐምዱሊላ። ውድ ቤተሰቦች፣ የሀገር የልጆች አላ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። በዚያ አጋጣሚ ልክ እንደኔ መዳም ቤት ውስጥ የምሰሩም ሆነ በበረሃ ላይ የምሰሩ ወንድሞቼ እባካችሁን ከሰሮቻችሁ ጋር ለመግባባት ሲፈጠር ከቻላችሁ በንግግር ለመፍታት ሞክሩ፣ ካለሆነ ደግሞ ጥላችሁ ውጡ እንጂ እንደዚህ ያለ ውሳኔ አትወስኑ። ምክንያቱም ምን እንደሚከተለን ጠንቀ እናቃለን። እባካችሁ ውድ በሆነ ህይወታችን አንፍረድ ማለት እፈልጋለሁ። እንግዲህ ውድ ቤተሰቦች ጉዳዩ ከተፈጠረ ወይም ጉዳዩን ከሰማው ሶስት ቀን ሆኖኛል። ነገር ግን እስካሁን ድረስ በዚህ ዙሪያ ቪዲዮ አልሰራውም ነበር። ዛሬ ግን ስለሱ ጉዳይ ቪዲዮ ይዤ መጥቻለሁ ማለት ነው። እንግዲህ ከወደ ሳውዲ አረቢያ የተሰማው አንድ አሳዛኝ ዜና እንግዲህ ሶሻል ሚዲያ ላይ አረቡም ሀበሻውም መነጋገሪያ ያድርጎታል ማለት ነው። እንግዲህ በሳውዲ አረቢያ በመካ ከተማ አንድ ወንድማችን አረብ እንደገደለ እንግዲህ እየሰማን ነው ማለት ነው። ከዚህም ጋር ተያይዞ በጣም ብዙ ነገር እየተባለ ነው። በመጀመሪያ ግን ማለት የምፈልገው ወንድም እህቶቼ በሳውዲ የምትገኙ ራሳችሁን ጠብቁ። ምክንያቱም አሁን እነሱ ስሜታዎች ስለሆኑ ምንም ነገር ከማድረግ የሚያግዳቸው ነገር የለም ማለት ነው። ስለዚህ ራሳችሁን ጠብቁ ማለት ትፈልጋለሁ። እንግዲህ ውድ ቤተሰቦች ስለ ልጁ ገዳይ ብዙ ነገር እየተባለ ነው። የእኛ ልጆችም እንግዲህ በየሶሻል ሚዲያው ልጁ ተይዘዋል እያላችሁ ቪዲዮ የምሰሯላችሁ። ነገር ግን እስካሁን ድረስ ልጁ እንዳልተያዘ ከራሳቸው ከሟች ቤተሰቦች የወጣ መልእክት አለ ማለት ነው። መልእክቱም እንግዲህ የልጃችን ገዳይ እስካሁን አልተያዘም ብለው መልእክታቸውን ለሳውዲ አረቢያ መንግስት ነው ያስተላለፉት። የሳውዲ አረቢያ መንግስትና የሚመለከታቸው የህግ አስከባሪዎች የልጃችን ገዳይ በህግ ቁጥጥር ስር እንድታወሉልንና ልጃችን ፍትህ እንዲያገኝ እንፈልጋለን ብለው መልእክታቸውን አስተላልፈዋል። እንግዲህ ይህንም ተከትሎ መለው የሳውዲ አረቢያ ህዝቦች በሚባል መልኩ የገዳይን ፎቶ እየለጠፉ ሶሻል ሚዲያ ላይ መነጋገር ያደርገውታል ማለት ነው፣ የሀገሬ ልጆች። ከዚህም ጋር ተያይዞ አንዳንድ ያልሆነ ስራ እየሰራችሁ ያላችሁት ወንድሞች አላችሁ እና እባካችሁን እረፉ። ምክንያቱም እናንተ የተደለደለልኝ ቦታ እናንተ በነጻነት መቀመጣችሁን አትዩሽ ብዙ በአረቦች ቁጥጥር ስር ሆነው የሚኖሩ እህት ወንድሞች አሉና ለእነሱም አስቡላቸው ማለት ትፈልጋለሁ። እውነት ለመናገር የተፈጠረው ነገር በጣም ያሳዝናል። እንዲሁም ደግሞ ከዚህም ጋር ተያይዞ አንዳንደኛ ልጆች ለምንድነው የልጁን ፎቶ የለጠፋችሁት? የራሳችሁን ዜጋ አሳልፋችሁ ልትሰጡ ነው ወይ የምትሏላችሁ እኛ ዜጋችን አሳልፈን መስጠት አንፈልግም። ጉዳዩ አንዴ ተፈጥሮ አልገባችሁ። እሱም ደግሞ በእርግጠኝነት ዝም ብሎ ከመሬት ተነስቶ ይህን ነገር አያደርገውም። ያው ትንሽ ሰብር ባደረገ ሌላ ውሳኔ ባሰበ ነው እንጂ ልጁ ከመሬት ተነስቶ ይህን ነገር አያደርግም። ገባችሁ? እና እኛ ሳይሆን ግን ፎቶውን ወደ ሶሻል ሚዲያ ይዘን የመጣ ነው እራሳቸው አረቦች ናቸው። ገባችሁ? ያገሬ ልጁ በጣም ብዙ ፎቶ አለው በነገራችን ላይ ልጁ ማለት ነው። እንዴት እንደሆነ ግን አልገባኝም ማለት ይመስለኛል ለስሙ ሳውዲ አረቢያ ተባለ እንጂ ገጠር አካባቢ ነው መሰለኝ የሚኖር። እንዴት አድርጎ መሳሪያ ምናምን ብቻ ብዙ ነገር አለ። እንዲሁም ደግሞ ከዚህም ጋር ተያይዞ አንዳንድ የሚያሳፍሩ ነገሮችን አይቻለሁ። እነ ማፈሪያ ማለት ነው እንግዲህ። በአማርኛም በኦሮሞኛም ደግሞ ቪዲዮ እየተሰራ ነው። እሱም ምንድን ነው? ልጁ ገዳዩ የአማራ ተወላጅ ነው ልጁ ገዳዩ የኮሚሴ ኦሮሞ ነው። እልም ያድርጋል። እንዲሁ ቢያንስ እንዲ ከዚህ እንኳን አትማሩ። እስኪ አሁን ልዩ ተጽፏል አረቦቹ ጽፏል? ንገረኝ እስኪ፣ ይሄ ኬሚሴ ኦሮሞ ነው ይሄ አማራ ነው ብሎ ጽፏል? እናንተ ማፈሪያዎች፣ ሁሌም ቢሆን እንደምንላችሁ ማለት ነው፣ የሀገሬ ልጆች፣ አንድ ያልሆነ ስራ ከሰራን በስደት ላይ እስካለን ድረስ የከሌ ዘር የከሌ ልጅ አንባልም፣ ኢትዮጵያዊ በመባል ነው የምንጠራው። እነሱ ኢትዮጵያዊ ብሎ እየጠሩ እናንተ ግን አሁንም ደግሞ ይሄ ነገር አሳስቧችሁ ወይም ይሄን ነገር ደግሞ እንትን ማለፈልጋችሁ ኦሮሞ አማራ ስትሉ ግን አታፍሩ? ወለህ ያሳፍራል፣ የሀገሬ ልጆች። ከዚህም ጋር ተያይዞ ያየሁት ሌላኛው ደግሞ አሳፋሪ ወይም ነውር ነገር ልንገራችሁ፣ እንዳልኳችሁ ሁሉም የሳውዲ አረቢያ ዜጎች በሚባል መልኩ የልጁ ፎቶ እየለጠፉ አንዳንዶች ልክ እንደኛ ባለ የሆኑ ኃላፊነት የጎደላቸው አረቦች እንዳሉ ማየት ችያለሁ። ቪዲዮ እየሰሩ እንግዲህ ድሮም ሀበሾች እንደዚህ ናቸው የሚሉም አሉ። እንግዲህ ከዚያ ቪዲዮ እንዲሁም ደግሞ ይሄ ልጅ ገሎ ጠፍቷልና መሀመድ የሚባል ልጅ ገሎ ስለጠፋ እባካችሁ ፎቶ ሸር አድርጋችሁ ለሚመለከተው አካል አድርሱ ወይም ያያችሁ ደግሞ ጠቁሙን፣ የሚል ጽሁፍ ጽፎ በአረበኛ ሸር ሲያደርጉ ከዚያ ላይ የኛ ልጆች እየገቡ ጀግና፣ በቃ ገዳዩ ልክ ጥሩ ስራ እንደሰራ የእሱን ስራ የሚደግፉ ብዙ ነገሮችንም አይቻሉ። ኮመንት ላይ እየገቡ ደንቆሮች፣ መጀመሪያ ተማሮች እናንተን። አማርኛ ኮመንት ሲጀመር የሚያነብ ገብቶ በአማርኛ ማለት ነው፣ የኢትዮጵያ ወንድ እኮ ጀግና ነው። ጀግናን ማን ይነካዋል? እሰይ ጎበዝ አደረገ፣ ጥሩ አደረገ። አንዳንድ እንግሊዝኛ የሚሞነጭሩ ጉድ ቦይስ መድሩሹ አታፍሩም? የሀገሬ ልጆች፣ ይሄ እኮ የሚያሳፍር እንጂ የሚያስደንቅ ነገር እኮ አይደለም። አካብዳችሁት ንገሩ ወይ ማለት ነው። እናንተ መግደል ብርቅ የሆነባችሁ ብርቄዎች ማለት ነው። በጣም ነው የምታሳፍሩት። ወላይ፣ ጦር ሜዳ ገጥሞ ድል አድርጎ የተመለሰ መሰላችሁ? እንዲ አላማ ቢሶች። ሲጀመር ሰው የሚገድል እኮ አላማ የሌለው ነው አላማ ያለው ሰው አይገልም። ገባችሁ ለዓለሙ አላማውን ነው ቅድሚያ የሚያስቀድም ማለት ነው። ግን እናንተ በጣም ታሳፍራላችሁ። ወላሂ ይሄን ወሬ ብላችሁ ይሄን ልክ ትልቅ ነገር አድርጋችሁ ሄዳችሁ ሶሻል ሚዲያ ላይ ከነሱ አካውንት እየገባችሁ ጥሩ አደረገ ደግ አደረገ፣ የራሳችሁን ነጻነት ካለበት ቦታ ላይ መቀመጣችሁን አትዩ። በጣም ብዙ ወጥመድ ውስጥ የሚኖሩ እህት ወንድሞች አሉ። ስለዚህ ለነሱ አሳለሁ ለነሱ አስቡላችሁ። እናንተ በምሰሩት ቪዲዮ፣ እናንተ በምጽፉት ኮመንት ሌላ እህቶቻችን እንዳታስበሏቸው ማለት ነው። ሌላ ወንድሞቻችን እንዳታስበሏቸው ያሳፍራል። እኮ ሀገር ልጆች፣ ሲጀመር፣ እስከሁን ድረስ መሳሪያ ብርቅ የሆነበት ህዝብ ቢኖር ሀበሻ ብቻና ብቻ ነው ማለት ነው። እነ ብርቂዎች ማለት ነው፣ እንደ መሳሪያና ጥይት ብርቃችሁ። ሽ ሰው ሊሰራ ሰው ሊለወጥ ተሰዱ፣ ራሱ ልክ እንደሌላ ጀብድ። እንደው ንገሩኝ፣ አትበሉ በዚህ አጋጣሚ ማለት ነው። እስኪ እዩአቸው ጀግኖችን ማለት ነው፣ የተማሩትን እያቸው ማለት ነው። መሳሪያ የሚፈቀድለት የህግ አስከባሪዎች ብቻና ብቻ እንጂ ሀታ ራሳቸው እንኳን እነሱ ማለት ነው ሾርጣ ሆኖ እንኳን ምኒሻ ሆኖ እንኳን ቤታችን ውስጥ መሳሪያ ያስቀምጡ ማረቦቹ ማለት ነው። የኔ ሰውዬ እየጀሽ ነው ወላሂ ግን መሳሪያ የለውም ማለት ነው። አያሱ የእኛስ ብርቅዎች ማለት ነው። ለነገሩ ለአንዳንዶቻችሁ እንጂ ለብዙዎቻችን መሳሪያ ብርቅ አይደለም። እኛ ገና ሳንወለድ ጀምሮ ማለት ነው ከአባታችን ከምኝተው ከትራሱ ነው የሚቀመጠው ማለት ነው። እናታችን ደግሞ እኛን ስትወልድ አላለል የገጠር ሰው አንዳንዴ በሰፊ ውስጥ ሽርክ ይሰራል እና ይጠብቃል እየተባለ ተራሳቸው ላይ ነው እየተቀመጠ ያደግ ነው ማለት ነው ተጋድሞ የሚውለው ተጋድሞ የሚያድረው። ስለዚህ ለአንዳንድ ብርቅዮች ነው ብርቅ የሚሆንባቸው መሳሪያ መሸከም፣ ተኩሶ መግደል ምናምን። ግን ይሄ ያሳፍራል እንጂ የሚያኮር አይደለም። ማፈሪያዎች በሀገራችን የምታደርጉ ነገር አልበቃችሁ ብሎ ጭራሽ ደግሞ ስደት ላይ ወጥታችሁ ይሄን የምታደርጉ ወይም ደግሞ ይሄን ያደረገ ሰው ልክ ጀግንነት እንደሰራ አድርጋችሁ የምታወሩ ታሳፍራላችሁ ማለት ነው። ታስታውሳላችሁ አንድ ዓመት ይሆነዋል መሰለኝ አንዲት ልጅ ከጎጃም ከመራይ ከተማ እሸቱ ጋር ቀርባ አንድ ደስ ያለኝን ነገር ልናገር ብላ ተናገሪ ስላት ደስ የሚለው ነገር አዲስ አበባ ላይ የመኪና ድምፅ እንጂ የተኩስ ድምፅ የለም ብላ የተናገረችው ምን ያክል ልቧ እንደተሰበረ አስባችሁታል? የሚኖሩበት ማለት ነው። ስለዚህ በሀገራችን የምታባሉን አልበቃ ብሏችሁ በሰው ሀገር ደግሞ ወንጀል የሚሰራን ሰው እንትናት ብሉ ማለት ነው። አትተባበሩ ወይም ደግሞ እንደሌላ ነገር አታሞግሱ። ዛሬ እሱን ስታሞግሱ እያዩ ነው፣ ነገም ደግሞ ሌላኛው ተነስቶ ይደግማል። እኛ መስራት እንፈልጋለን። ብዙ አንገታቸውን ደፍቶ የሚሰሩ ሰዎች አሉ። ስለዚህ ለእነሱ እንቅፋት አንድሁን። ልጁ በእርግጥ አንዴ እንግዲህ ተፈጥሯል። ካመለጠም ሰየው ካላመለጠም ደግሞ እንግዲህ የእጁን ያገኛል። ያው ሳውዲ አረቢያ ላይ በሙስሊም ሀገራት ሲጀመር አንድ ሰው ካጠፋ ይጠፋል። ይሄ የታወቀ ነገር ነው። ግን እስካሁን ድረስ ተያዘ የምትሉት አልተያዘም። ሌላኛው ደግሞ በየኮመንቱ እየገባችሁ ጥሩ ነገር እንዳደረገ አድርጋችሁ የራሳችሁን ዜጋ ከፍ እያደረጋችሁ እነሱን የምታንቋሽሹ እረፉ። ጥሩ አይደለም ማለት ነው የምፈልገው የሚያሳፍር ድርጊት እኮ ነው። የሀገሬ ልጆች ግን እንዳልኳቸው እሱ ከመሬት ተነስቶ ይሄን ነገር አያድርገውም። ስለአማማቱ ስላገዳደሉ በጣም ብዙ ነገር እየተባለ ነው። ግማሹ በሴት ነው ይላል፣ ግማሹ በገንዘብ ነው ይላል፣ ግማሹ ደግሞ ዝን አልሰጠው ብሎ ነው። ብቻ የልጅ የሁኔታ በጣም ብዙ ጥያቄዎችን እያስነሳ ነው። ልጁ ሳውዲ አረቢያ ላይ እየኖረ እንዴት መሳሪያ ሊይዝ ቻለ የሚል ብዙ ነገሮች እየተነሱ ነው። እንግዲህ በእሱ በእርግጠኝነት ሲረጋጉ ራሳቸው ምላሽ የሚሰጡ ይሆናል የሚወጣው መግለጫ። ይተን ደግሞ ከዚያ በኋላ ብናወራ ይሻላል እንጂ ከመሬት ተነስተን ይሄ ነበር እንዲነበር ብለን ማውራት እኛ እንችልም። ለምን አላየንም፣ አልሰማንም። ስንሰማ ነው ማውራት የምንችለው። ና ብቻ ከባድ ነው። ለማንኛውም ራሳችን ጠብቁ።